አንደኛ መንግስት ሰራተኛ ለምን አንድ ሺህ አምስት ብር ብር ደሞዝ የሚበላ ሰራተኛ አለው። መንግስት አንድ ሺህ አምስት ብር፣ በአሁኑ ደሞዝ ማሻሻያ ከዘጠና ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል። ከዘጠና ቢሊየን ብር በላይ ምን አይነት አፕሮች ተከተል ታች ያለው አንድ ሺ አምስት መቶ ብር የሚበላው የመንግስት ሰራተኛ ሶስት መቶ እጥፍ ደሞዙን ጨምር ነው። ሶስት መቶ እጥፍ በኢትዮጵያ የሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቀው የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ አምስት ዕድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል የሽያጭ ባለሙያዎችን ለማግኘት ይደውሉልን። አታርጉ ሃምሳ አርጉ ስልሳ አርጉ አንልም፣ ግን ትክክለኛ እርምጃ አይመስለኝም። እኔ አሁን የሄዳችሁበት የዋጋ መጠን ዩኒፊኬሽን አያረጋግጥም። እኛ ያልነው ብላክ ማርኬት እና በዋናው ገበያ መካከል ያለው ዲፍረንስ ሲግኒፊካንት መሆን የለበትም፣ ኢንሲግኒፊካንት እናርገው ነው እንጂ ያልነው እናንተ ሰባ ስትገቡ እነሱ መቶ ሰላሳ ከገቡማ ምን ለውጣል? ይሄ ንግግር ይፈልጋል ማለት ነው። በቂ አይደለም የተሰራው ስራ ብላክ ማርኬትን የሚቀንስ አፕሮች መከተል አለብን። አሁን ግን ኢትዮጵያ ውስጥ ለምሳሌ ቡና የሚሸጥ ሰው ልክ አዋጅ ማታ ዜና ሰምቶ ጠዋት አስር ብር ቢጨምር ምንም ሪዝን የለውም መዝጋት ነው። እንደዚህ አይነቱን ጠንካራ በሆነ መንገድ ማስተካከል ይፈልጋል። ክልሎች ሲሪየስሊ ፎሎ አርጉ። ይሄ ማለት ይሄ ለውጥ በፕራይቬት ሴክተሩ ላይ ምንም አይነት ቼንጅ አያመጣም ማለት አይደለም። ቼንጁ ስለሚታወቅ በተሰላ መንገድ የሚደረግ ለውጥ ችግር የለውም። ይሄ መዝረፍ እና መቀማት ግን አይፈቀድም፣ አይፈቀድም። ለዛ የተዘጋጀ ግብረ ኃይል አለ። ከፍተኛ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ቅድም በእዳ ካነሳሁት በተጨማሪ የባንክ ሰዎች ስላላችሁ እዚህ በለሆሳስ ፍጹም አንስታ ያለፈችው የኮመርሻል ባንክ ጉዳይ እናንሳ። ይሄ ሪፎርም አሁን የገባንበት ሪፎርም ያስፈልጋል ወይ አያስፈልግም ብለን ስንናገር ኮመርሻል ባንክ ያስፈልጋል ወይ አያስፈልግም የሚል ጥያቄም አብሮ ማንሳት አስፈላጊ ነው። ይሄ ሪፎርም ካልተደረገ ኮመርሻል ባንክ ይፈርሳል። ይሄ ሪፎርም ካልተደረገ ኮመርሻል ባንክ ባንክ ሆኖ መቀጠል አይችልም። ይሄ እውነት ነው። እንዴት? በምታውቁት ፖሊሲ 27% ቦንድ ቦንድ እየተባለ ኮመርሻል ባንክ ብር ሲሰበስብ ቆይቶ ቅድም ባልኩት መንገድ በጊዜ ያላለቀ ፕሮጀክት ላይ ሲያፈስ ስለቆየ ፕሮጀክቱ ገንዘቡን ለንግድ ባንክ መክፈል ስለማይችል ንግድ ባንክ በከፍተኛ በማይከፈል እዳ ተዘፍቋል። ካልከፈለ ደግሞ ይወድቃል። ምን ነበር በእኛና በአበዳሪዎች ወይም በአይኤምኤፍና ወል ባንክ የነበረው ጭቅጭቅ? እኛ የእኛን ሪፎርም ካልተቀበላችሁ ልንሰራ አንችልም ካልንበት አንዱ ሪዝን ንግድ ባንክ ነው። ምን ብለን ለንግድ ባንክ ተጨማሪ ሪሶርስ ፕላስ ማይነስ 700 ሚሊዮን ዳላር ኢንጀክት ካላደረጋችሁ ሪፎርሙን አንቀበልም አለ። ለምን ወሰድን? ንግድ ባንክ ካልዳነ የሪፎርም ዋጋ የለው እና ባጭሩ፣ ኮመርሻል ባንክ ኮመርሻል ባንክ መዳን ያለበት ተቋም ነው። በጣም ኢምፖርታንት ኢንስቲትዩሽን ነው። በእኛ በመንግስት ፖሊሲ አሰራር ድካም ምክንያት ከፈረሰ ግን ፕራይቬት ባንኮች ቅድም እንደተነሳው ውስን አቅም ነው ያላቸው። የባንክ ላይ እምነትም ከተሸረሸረ እናንተን ያምናችሁ የለም እንኳን የናንተ የመንግስት ፈርሷል፣ ትጠፋላችሁ ማለት ነው። ንግድ ባንክን ስናድን ሁሉን ባንኮች እንዳዳን መታሰብ አለበት። ይሄ ሪፎርም አንዱ በጣም ቁልፍ መከራከሪያ የነበረው ንግድ ባንክን ማዳን አለብን የሚል ነው። ሁለተኛውስ ሰብሲዳይዝ ማድረግ አለብን ድሃ የሚጎዳበት አፕሮች አንከተልም ብለን በጣም ብዙ ቦታ ላይ ተጨማሪ ሪሶርስ ያገኘንባቸውም አሉ፣ የተስማማንባቸውም አሉ። እኛ በእኛ ሂሳብ በጣም በጣም በጣም በጣም በጣም የተሳካ የሚባል ድርድር ነው ያካሄድ ነው። አጠቃላይ ውጤቱ ሲታይ ኢትዮጵያ ውስጥ የፖለቲካ ሪፎርም አካሂደን ሶማሌውን አፋሩን፣ ቤኒሻንጉሉን ሁለተኛ ዜጋ አይደለህም የዚህ ሀገር ባለቤት ነህ በኢትዮጵያ ፖለቲካ ውስጥ ቀጥታ መሳተፍ አለብህ እንዳልነው ወሳኝ ውሳኔ ይሄ፣ ሁለተኛው በጣም ትልቁ ውሳኔ ነው። በጣም ትልቁ ውሳኔ ነው። ይህን ምርጫ የሚያስብ መንግስት አይወስንም። አመት ተኩል ምርጫ ያለበት መንግስት አይወስንም። ይህን ውሳኔ መወሰን የምትችለው ትውልድን ካሰብክ ብቻ ነው፣ የሀገር ብልጽግናን የምትመኝ ከሆንክ ብቻ እንጂ ከፊትህ ለአቃቂል የሚመች መድረክ ባለበት ሁኔታ የሚወሰን ውሳኔ አይደለም። ችግር ስላለበት ይሄ ውሳኔ እንደ ኮሶ መድኃኒት ነው። የኮሶ መድኃኒት በጣም ነው የሚመረው። እሱም ከመውሰድ አንዳንዴ ሊመረጥ ይችላል። አሁን የወጡ ሰዎች እንዳሉ ጨካኞች፣ ግን አንዴ ይጨልጡና ያን መራራ ወስደው ኮሷቸው ይሽራል። አሊያስ መድኃኒቱ ካልተወሰደ ያው የምታውቁት ነው። ችግሩ እኛ ችግር አለብን። የምንወስደው የሪፎርም እርምጃ ደግሞ የመረረ ነው። ባለን እኛ ዝግጅነትና አቅም መራር ነገር አለበት። ያን መራር ነገር ውጠን በሽታችን እንዲፈወስ ካላደረግን በቀር በቀጣይ የምናስበውን እድገት ልናረጋግጥ አንችልም። ይሄ በመቶዎች የሚቆጠሩ ኤክስፐርቶች አነጋግረናል። ዝም ብለን ዘለን የገባንበት ጉዳይ አይደለም። በጣም ብዙ የዓለም ሙያተኞች ጋር ተወያይተንበታል። በዚህ ሪፎርም የሚጎዱ ሰዎች የሉም ወይ? ይሄ ሪፎርም በትሩን የሚያሳርፍባቸው ዜጎች የሉም ወይ? በኢንፍሌሽን መልክ የተነሳው ማለት ነው አሉ። ይሄ ሪፎርም ጠንከር ያለ በትር የሚያሳርፍባቸው ሰዎች አሉ። ዝም ብሎ እንደው በቃ ነገ ብርና ወርቅ የሚታፈስበት አይደለም። ችግር አለበት። በጣም ብዙ ጥቅም ስላለው ነው እንጂ የወሰድ ነው ችግር አለበት። እነማን ይጎዳሉ? አንደኛ መንግስት ሰራተኛ ለምን አንድ ሺ አምስቶ ብር ደሞዝ የሚበላ ሰራተኛ አለው መንግስት። አንድ ሺ አምስቶ ብር በአሁኑ ደሞዝ ማሻሻያ ከ90 ቢሊዮን ብር በላይ ተጨማሪ ሀብት ጠይቆናል። ከ90 ቢሊዮን ብር በላይ ምን አይነት አፕሮች ተከተል ታች ያለው 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርነው ሶስት መቶ እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25 ሺህ በላይ ያለውን ለጊዜው ታገሰናል ነው የጨመርነው። ታች ለሚጎዱት ይሄ ሪፎርም ይጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻልሻል ያለና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም፣ እነሱም ቢሆኑ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ፣ ታች ግን አድርገናል። ይሄን ነው እንደ የተከተሉት ችግር ተፈጠረ ያላችሁበት ሀገር እንደዛ እኮ አደለም። ችግር የተፈጠረባቸው ሀገራት የደሞዝ ጭማሪ የሚጀምረው እኛ ሰፈር ነው እንጂ ታች አደለም። የእኛ ኦፖዚት ነው። ለዚህ ነው አንዳንድ ሀገራት አድንቆ የቀረቡት፣ አፕሮቹ ድሃን በመጉዳት ሳይሆን የድሃን ጉዳት ለመጋራት የፈቀደ ስለነበረ ነው። ሁለተኛ ተጎጂዎች፣ አርሶ አደሩ ምርቱን በኖርማል ዋጋ ሽጥ፣ ኢንፍሌሽን እንዳታመጣ እያል ነው። ማዳበሪያውን ግን በውጭ ዶላር ምክንያት ስለሚጫንበት ማዳበሪያ ሰብሲዳይዝ ማድረግ እንቀጥላለን። አርሶ አደሩን ካላገዝ ነው በቂ ምርት አናገኝም። ለዛስ ቢሊየንስ ይወጣል። ሶስተኛ ነዳጅ ነዳጅ በብዙ ሴግመንት ሊከፋፈል ይችላል። አንዳንዶቻችን የማይጎዳን መግዛት የምንችል ልንሆን እንችላለን፣ ግን ትራንስፖርት ላይ፣ ሸቀጣሸቀጥ ላይ ያለው ፓርት ጉዳት ስለሚያመጣ ለነዳጅ ድጎማ ብቻ መቶ ቢሊየን ብር ገደማ መንግስት ያወጣል። ምን ማለት ነው? ቀለል ለማድረግ ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው። ይታወቃል። እኛም ብዙ አፍሪካ አገራትም ከገዛን በኋላ ብዙዎቹ ወደብ አላቸው ለወደብ አይከፍሉም። እኛ ላንድ ሎክድ ነን ያንን ውሃ ተሸክመን ለማምጣት ብርን እንከፍላለን። ለወደብ ከፍለን ከአንድ ሶርስ ገዝተን የኛ የነዳጅ ዋጋ ግን ሰፈራችን ካለው ዋጋ ቢያንስ እንጂ አይበልጥም። ወደብማ ቢኖረን አስቡት እንግዲህ ላንድ ሎክድ ሆነን ተጨማሪ ኮስት ኢንከር እያደረገን ቢሆን ሰብሲዳይዝ አድርገን ሰው እንዳይጎዳ ለማድረግ ጥረት ይደረጋል። ማንን ይጠቅማል? በጣም ብዙ ሰዎች ፕራይቬት ሴክተር ላይ ያሉ ሰዎች፣ ነጋዴዎች፣ ሰራተኞች፣ ሁላችን ይነካል ማለት ነው። እነዚህን እጃጠር ሰዎች ሪፎርሙ ጠንካራ ዱላ እንዳያሳርፍባቸው መንግስት ቢሊየንስ አውጥቶ አሁን ሰብሲዳይዝ ያደርጋል። ከስድስት ወር ባለሞ ይገመግማል ይገመግማል። ድሃን የሚጎዳ ሪፎርም አንሰራምኛ። ድሃ ተኮርንን፣ ድሃን እየጎዳን መንገድ አንሰራም። ድሃን በሚጠቅም መንገድ ሪፎርሙን እንመራዋለን። ሁለተኛ በጣም ይጎዱ ሰዎች አሉ፣ ብዙም አይነገርላቸው፣ ከፍተኛ ጉዳት የሚደርስባቸው ሰዎች አሉ። ኮንትሮባንዲስቶች በጣም ይጎዳሉ። ወርቅ ማጭበርበር ይቸገራሉ ቅባት እህል ማጭበርበር ይቸገራሉ ከጎረቤት ሀገር ጋር ማሻጠር ይቸገራሉ ማርኬቱ እዚያም እዚህም እኩል ከሆነ ሰው በባህሪው ቢፈልግም በአብዛኛው ሌጋል መንገድ ይከተላል ኮንትሮባንዲስቶች ስለማይመቻቸው ዩቱበር እየገዙ ሊንጫጩ ይችላሉ ግን አያስቆሙንም እኛን ማስቆም አይችሉም ድሃ እንዳይጎዳ እንሰራለን እነሱን ደሞ እመክራለን እስካሁን የዘረፋችሁት ይበቃል አሁን ወደ ህጋዊ መንገድ ግቡ እላቸዋለን አፕሮች እሱ ነው እንጂ፣ ይሄ ነገር ሲመጣ ጣጣ አለው ብሎ የሚንጫጫ ሰው ጉዳት የሚያርፍበት ሰው የለም ማለት አይደለም። አንዱ ድሃው ነው አርሶ አደሩ ነው። በከተማ የሚኖር ድሃም በሴፍቲኔት መደጎም አለበት። በከተማ የሚኖረውም ድሃ ይጎዳል፣ ለሱም በቂ እቅዳለን። ከዚያ ውጭ ግን ኮንትሮባንዲስቱም ወደ ህጋዊ መንገድ ግባ። የኢትዮጵያን ወርቅ የኢትዮጵያን የቁም ከብት የኢትዮጵያን ቅባት እህል አታሽሽ። ምክሩ እሱ ነው። ካልሆነስ ህግ ለማስከበር እንሰራለን። ይሄ ሪፎርም የመሳካት ውጤቱም ያለ መሳካት ውጤቱም በእኛ እጅ ነው ያለው። ወሳኙ እኛ ነን። ማነው ዋና ዋና አክተሩ? ለምሳሌ አርሶ አደር ጨክኖ ማምረት አለበት። በኮሮና ጊዜ መሬት ጦም ማደር የለበትም። እንዳልነው ምርትና ምርታማነት ማደግ አለበት። በገጠር በከተማ የጓሮ አትክልት ያልነው መስፋት አለበት። ምርት ካደገ ይሄን ትልም ለማሳካት በከፍተኛ ደረጃ ያግዘናል። ሁለተኛ ኤክስፖርተሮች በዚሁ ዶላር ምክንያት ለምሳሌ ዘንድሮ ከ200 ሺህ ቶን በላይ ቡና መውጣት ሲገባው አልወጣም አለ። ለሚቀጥሉት አምስት ስድስት ወራት አርባ አርባ ሺህ ቶን በወር እንኳ ብናወጣ የምናወጣው የአምናውን ነው። ኤክስፖርተሮች ኮንሽየስ መሆን አለባቸው። ኢትዮጵያ ከወደቀች ይወድቃሉ። በፍጥነት በእጃቸው ያለውን ኮሞዲቲ እያወጡ ገንዘብ እንዲገባ ማድረግ አለባቸው ካባላሹትስ ችግር ያጋጥመናል ሶስተኛ ቅድም እናነሳችሁ ፍጹም ገቢ ገቢ ስወራ አደገኛ ነገር ነው ገቢ ሰዎች የሚገባቸውን ድርሻ ወስደው ቀሪውን ለመንግስት መስጠት ካልቻሉ ሪፎርሙ አደጋ ውስጥ ይገባል። ገቢ ማደግ አለበት። ኤክስፖርት ማደግ አለበት። ምርት ማደግ አለበት። ይሄ ከሌላ ስቴክሆልደር የሚጠበቅ ነው። ሌላው ቁል ፋክተር ግን መንግስት ነው። መንግስት ገቢ ሲሰበስብ የማይሰርቅ መሆን አለበት። ሰርቪስ ፕሮፐርሊ የሚሰጥ መሆን አለበት። በስምንት ሰዓት ስራ ራሱን የሚያጥር መሆን የለበትም። ተጨማሪ ኤፈርት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 አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ዲቮሽን ያስፈልጋል። ለዚህ ጉዳይ የመንግስት ሰራተኞች፣ እኛ ታች ያለው እንዳይጎዳ ደመወዝ ይጨመር እንደምንለው እነሱም ሀገራችን እንዳትጎዳ ብለው በከፍተኛ ኮሚትመንት መስራት አለባቸው። እነዚህ ከተሟሉስ በጣም የተሳካ ጉዳይ ይሆናል። ከነዚህ አንዳንዶቹ ቢያበላሹስ በዛው ልክ ሪፎርም ይጎዳል። ሌላው አደገኛ አደገኛ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 ሎ ኢንፎርስመንት ኤጀንሲስ የእርምት እርምጃ ይወስዳሉ። ይሄ ሪፎርም ብዙ የተወያየሁበት ብዙ የጠየቅኩበት ብዙ ጊዜ ያሳለፍኩበት ስለሆነ ይሆናል ብዬ ማምነው እናንተም ብታምኑና ብትተባበሩ ደስ የሚለኝ ሀሳብ አሁን የያዝነው በጀት አመት ይሄ ዓመት ይሄ ሪፎርም ከባድ ጊዜ ነው። መዘጋጀት ያስፈልጋል። ነጋዴው እንደዚህ እንደዚህ ያደርጋል፣ ኤክስፖርቱ እንደዚህ እንደዚህ ያደርጋል፣ ገቢ እንደዚህ እንደዚህ ያደርጋል፣ ብዙ ጣጣ ይኖረዋል። ይሄን ዓመት ያንገጫግጨናል። ይሄን አመት፣ በትብብር ቅድም ባነሳሁት ፋውንዴሽን፣ በዩኒቲ በሲነርጂ መርስ አናዛነፍ፣ በመሻማት ሳይሆን በመስጠት ለኔ ብቻ ሳይሆን ለኛ ብለን ከሰራን ከሚቀጥለው አመት ጀምሮ ለአስር ተከታታይ አመታት ሳይቋረጥ የኢትዮጵያ ኢኮኖሚ ያድጋል። ማድረግ ስላችሁ ሲግኒፊካንት ሆን እድገት ያመጣል። በሚቀጥሉት አስር ዓመታት በሚኖረው እድገት አንደኛ ግብርና እንደ ሴክተር እንደ ሴክተር በራሱ የሚያድገው ቢኖርም አጠቃላይ ከጂዲፒያችን ያለው ሼር አሁን አንድ ሶስተኛ ገደማ ካለው ከአስር ፐርሰንት በታች ይሆናል። ቴን ይርስ ግብርና ያድጋል ሼሩ ግን ወደ አስር ፐርሰንት ዝቅ ይላል። ምን ማለት ነው? ሰርቪስ እና ኢንዱስትሪ በጣም ያድጋሉ ማለት ነው። ይሄ የኢትዮጵያን ኢኮኖሚ በተረጋጋ መንገድ ረዥም ጊዜ ለመውሰድ ያግዛል። ሁለተኛ የኢትዮጵያ እዳ በሚቀጥሉት አስር ዓመታት ባልኩት መንገድ ከሄድን ከ8 እስከ አስር ፐርሰንት ዝቅ ይላል። 8% እዳ ማለት ምንም ማለት አይደለም ዝቅ ይላል። ያ 8 ፐርሰንት እዳ ግን ኢትዮጵያ ላይ ጫና እንዳያመጣ ኢትዮጵያ ኤክስፖርት ከምታደርገው ገቢ ከ10 ፐርሰንት በታች ብቻ ለዴት ማኔጅመንት ይውላል። ምን ማለት ነው? ለምሳሌ ዘንድሮ ስሪ ቢሊዮን ዳላር ኤክስፖርት አድርገን ቱ ቢሊዮን ዳላር እዳ ምን ከፍል ከሆነ አንዷን ቢሊዮን ለምን እንደምናውላት አስቡ ግን ሶስት ቢሊዮን ዶላር ልከን ከዛ ውስጥ አስር ፐርሰንቱን እዳ ለእዳ ክፍያ አውለን ዘጠና ፐርሰንቱን ለልማት ካዋል ነው ጉዳቱ ዝቅተኛ ሊሆን ይችላል። በሚቀጥሉት አስር ዓመታት የግብርና ሼር ከአስር ፐርሰንት በታች ይሆናል። እዳችን ከስምንት እስከ አስር ፐርሰንት ይሆናል፣ ከኤክስፖርት ከአስር ፐርሰንት በታች እዳችን ማነጅ የምናደርግበት ሀብት ይሆናል። ናይንቲ ፐርሰንቱን ለልማት ለማዋል የሚያስችል አቅም ይፈጥርልናል። እዚህ ጋር ትውልድ መጨነቅ ያለበት ቅድም ያነሳሁት ሊፍሮጊንግ ያልኩት ከወዲሁ ኢኮኖሚስት፣ በኢኮኖሚ ዙሪያ የሚሰሩ ሰዎች፣ ወጣቶች ማሰብ ያለባቸው የዛሬ አስር ዓመት ገደማ ሌላ ሊፍሮጊንግ ካልታሰበ በስተቀረ ኢትዮጵያ አሁን ባሰብነው መንገድ ብቻ ከሄደች የሚድል ኢንካም ትራፕ ውስጥ ገባለች። አሁን አንድ አመት እንረባረብና የሚፈጥርብንን ጫና ሬስት እናደርግ። አስር ዓመት ኮንቲኒየስሊ ያለውን እድገት ፕሮፐርሊ ሃርቨስት እናደርግ። ከአስር ዓመት በኋላ ግን የሚድል ኢንካም ትራፕ ውስጥ እንዳንገባ ደግሞ ሊፍሮግ የምናደርግበትን አዲስ ትልም አዲስ ህሳቤ የዛ ጊዜው ትውልድ ማሰብ መዘጋጀት አለበት። ያ ከሆነ ኮንቲኒየስ ዴቨሎፕመንት ማረጋገጥ ይቻላል። ያ እንዲሆን በእኛ በኩል ረዘም ላለ ጊዜ ዝግጅት ስላደረግን የልማት እቅዶቻችን በማክሮም በማይክሮም በሴክተር ደረጃም ግልጽ ስለሆኑ የጀመርናቸው ስራዎች ስለሆኑ ማስፈጸምም በትንሹም ተለማምደን ስላየን እንደ መንግስት ኤክስኪዩት በማድረግ እናሳካዋለን የሚል ከፍተኛ እምነት ተስፋ አለ። አንዳንዶች በስጋት መልክ የሚያነሱት የኢትዮጵያ መንግስት ገንዘቡን ወስዶ ዩኤቪ ሊገዛበት ነው ድሮ ሊገዛበት ነው፣ የሚል ስጋት ሰምቻለሁ። ለነዚያ ወገኖች ያለኝ መልእክት፣ በዚህ ሪፎርም ዘመን እኛ ዩኤቪ ለመሸጥ የተዘጋጀ ስለሆነ ገበያ ፈልጉልን። አሁን እኛ ከግዢ ወጥተን እንዴት እንሸጣለን ላይ ነው ሀሳባችን። አንድ አደለም ቦታችን። በዚህ ሪፎርም ዘመን ውስጥ ዩኤቪ የሚሸጥበትን ማርኬት ፈልጉልን። እሱ ነው እኛ ያስጨነቀን፣ እንጂ አሁን እንደ ከዚህ ቀደሙ አደለም። እና ካለ ቦታው ከምንጨናነቅ ሬሚታንስ የሚልከውም በህግ ገቢ የሚከፍለውም በህግ ኤክስፖርት የሚያደርገውን በጊዜ ቀንና ማታ ሰርቶ መንግሥትም በከፍተኛ ኃላፊነት ስራውን ከሠራ ይሄ ለኢትዮጵያ ፍቱም መድኃኒት ነው። አሁን የወሰድነው የኮሶ መድኃኒት ቢመርንም ያሽራል። ከሻረ በኋላ ረዘም ላለ ጊዜ ጤነኛ ሆነን እንቆያለን። አሁን የገባነው ነው ወደ ዓለም መድረክ ነው። ከጥቂቶች ከተዘጉ ከማያድጉ ከሚታወቅ እቅድ ከሌላቸው ሀገራት ተርታ ወጥተን በግልጽ መንገድ ወደሚሰሩ ሀገራት ተቀላቅለናል። ይህንን ነገር ኢትዮጵያውያን ባንክሮ ማየት አለባቸው። ችግሩን ደግሞ ለቅመን ስለለየን በተባበረ መንገድ እሱን መቀነስ ችግር አልባ አይደለም። ፕሮብለም ፍሪ የሚባል ሪፎርም የለም። ችግር አለ። ያ ችግር ግን ከገባንና ከመራ ነው ማኔጅ የሚደረግ ነው። ሰው ድርቅ እየመራ ሰው ጦርነት እየመራ ሪፎርም የሚያስከትለውን ሪስክ መምራት እንዴት እንቸገራለን? ኃላፊነታችን ሁላችን መውጣት ከቻልን ማለት ነው ባንኮች አካባቢ ከውጭ ባንኮች ጋር በሚያያዝ በተደጋጋሚ ነግሬያቸዋለሁ። በተደጋጋሚ ኢትዮጵያ ውስጥ ሰላሳ ሰባት ባንክ በጣም ብዙ ነው ብዙ ነው። እንደተባለው ባንክ ስላልሆነ ወደ ባንክ መምጣት አለበት። አምስት ስድስት ሆናችሁ ባንኩ ነው። አምስት ስድስት ሆናችሁ ባንክ በምትሆኑበት ሰዓት ዘር ከሌለው መንደር ከሌለው ምናምን ከሌለው ባንክ ከሆናችሁ በቢዝነስ ሕግ የምትመሩ ከሆነ የኢትዮጵያ መንግስት ልክ ገበሬን ፕሮቴክት እንደሚያደርግ ያደርጋቸዋል። እናንተ ነው አሁን ያለው ኪዮስክ ነው፣ ለአጎት ልጅ ለምናምን ልጅ መሸቀያ ኪዮስክ እንጂ ባንክ አይደለም። እውነት እሱ ነው። በዛ መንገድ ከሄድን አያዋጣም። ሰብሰብ በሉ፣ አቅም አላችሁ፣ ልምድ አላችሁ። ስንት አመስተርታችኋል። እናንተ እኮ አምስት ስድስት ብትሆኑ በጣም ትላልቅ ባንኮች ናቸው። ቴክኖሎጂ ደግሞ እንዳይባል ሁለት ሶስት ዓመት ጀምራችኋል። ሞባይል ባንኪንግ ማስፋት ነው እሱ። ወደ ስቶክ መግባት ነው ቶሎ ብለን እነሱ በተቻለ መጠን ከእናንተ ጋር እንዲሰሩ ፑሽ እናደርጋለን። ፑሽ ማድረግ ግን ማዘዝ አይደለም። ባለፉት ዓመታት የልምምድ ጊዜ አግኝታችኋል። በጣም ብዙዎቻችሁ በጣም ድልብ ኤክስፒሪያንስ አላችሁ። እኔ ከእናንተ የተለየ ባንከር፣ ከእናንተ የተለየ የባንክ ሙያ ያለው ሰው ይመጣል ብዬ የምጠብቀው የለኝም። ብር ሊመጣ ይችላል እንጂ በሙያ ደረጃ እናንተ የምትናቁ አደላችሁ። የኛ ባንኮች ችግር ሁሉም በየሰፈሩ ካጎቱ ልጅ ጋር የባንክ ባለቤት መሆን ማሰቡ ነው። የመኪና ባለቤት ነው የሚኮነው እንጂ ባንክ ውስጥ ሼር ነው የሚገዛው። ወደዛ ካልተኬደ የምናስበው ነገር አያመጣም። ይሄን ደግሞ እርሱ በደንብ ያውቁታል። ሰብሰብ በሉ። መንግስት፣ መደገፍ ያለበት ነገር ካለ፣ ናሽናል ባንክ አንዱ ስራው ኢንፍሌሽን መቆጣጠር ሳይሆን ባንኮቹ እንዳይጠፉበት መከላከል ነው። የናሽናል ባንክ ልጆች ናቸው እኮ እናንተ። ስትጠፉማ ዝም ብሎ ሁኔታ ያቸዋል። ለዛን ህግ ያሻሻል ነው። ኤምፓወርድ ናሽናል ባንክ አለን ዋና ስራው የገበያ ስርዓቱ እንዳይበላሽ ማድረግ ልጆቹ ደግሞ እንዳይሞቱበት ማድረግ ነው። በዚህ የሚወሰድ የፖሊሲ እርምጃ ካለ እያየን እንወስዳለን። እርስዎ እንደሚያውቁት ቴሌኮምን ለመግደል ነው ሳፋሪኮም የመጣው። ሳፋሪኮም እንዳይገባ ተብሎ ነበር። ሳፋሪኮሞች በጣም እናመሰግናለን። ገብተው ቴሌኮምን ድጋሚ ወለዱት። ሪበርዝ አደረገ። እንኳን ሊሞት ደስ የሚስሩ ለባንኮች እናንተም እንደዛ እንደምትሆኑ ተስፋ አደርጋለሁ። ግን እንድጠፉ አንፈልግም። እንድጠነክሩ ግን እንፈልጋለን። አሁን ባለው መንገድ ከቀጠለ ስለማያዋጣ እንተባበር፣ በትጋት እንስራ። ሪስኩን ለይተን አውቀን ሚቲጌት እናድርግ። ለበለጠው ለተሻለው ለልጆቻችን የበጀውን ነገር አስፓየር እናድርግ። ያን ካደረግን እናሳካዋለን የሚል እምነት ነው ያለኝ። እኔ ብቻ ሳልሆን ኢንተርናሽናል ፋይናንሻል ተቋማትም ያ እምነት አላቸው የእኛን ዝግጅት ስለሚያውቁ እምነት አላቸው። ኢትዮጵያ ላይ ኤክሴፕሽነሊ ይሳካል ብሎ ያምናሉ። በዚሁ አጋጣሚ የአይኤምኤፍ ፕሬዚዳንት ክርስቲና፣ የወርልድ ባንክ ቫይስ ፕሬዚዳንት የነበረች አሁን የአይኤምኤፍ ዳይሬክተር ናት። በተለየ መንገድ ይህን ሀገር ትወዳለች። እሷም በጣም አመስገን አስፈላጊ ነው። ሁለተኛ የወርልድ ባንክ ፕሬዚዳንት አጄ ምክትሉም አን በተለይ አጄ ፕሬዚዳንት ሆኖ እንደተሾመ ፈረንሳይ አንድ ፓናል ተገናኝተን ነበር። የተለመደው መንገድ እንደማይቀጥል ተስፋ አደርጋለሁ ብዬው ነበር። የሦስተኛ ዓለም ችግር የሚገባው ሰው ነው። አጄንም በጣም ማመስገን እንፈልጋለን። ሶስተኛው የእንግሊዝ መንግስት ነው። የእንግሊዝ መንግስት በዚህ ሪፎርም ብቻ አይደለም፣ በጦርነቱ ጊዜ፣ በኮሮና ጊዜ